ነው በቃ፣ እሷን አድርሰን ስንመለስ እናስወግደዋለን። አዎ፣ ጫፎ እንዳነካት። እሺ፣ በጣት ጫፎ እንዳነካት፣ ዝም በላት። ስንመለስ ይኸውልህ፣ ለአንተ ነው እናስወግደ

ምን ባል ነው የምትይው? አንቺ እኮ ገና ተማሪ ነሽ። የቤቱ ስራ እንዴት አርኪ ይሰራሉ? ወክ አራማዬ የሞተች አስመሰልሽው። ተረጋጊ እንጂ። ስላዴ ምን ይመለከትሻል? አንቺ መች ነው የምትቀየረው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ። ሁላችሁም የእጃችሁን ታገኛላችሁ።

ማንኛ አልክ፣ ደሞ አንተ አባዬ እባክህን እሱን ከዚህ ያስወጣው። ትበ የከንፈር ወዳልች ነው ማንኛ። አንተ አትናገርም። የአደይ አባት ቆይ፣ ምን እያደረጉ ነው? እንደዚህ ማድረጉ አግባብ ነው? አደ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስፈምረኝም። ምን አባክ ስራ እዚህ መጣ? ምን ታረግ? ግቢ የሰፈር የመጣ አደ ፍለጋ። አንተ ምኗ ነህ? ምን አገባ? ስለልጅ እንዴት አያገባኝም? አደይ እኮ ናት። ስማ መናገሩ አማርኛ አይደለም። ምን አገባህ አባይ? እሱ ምንም ነገር አያውቅ። ድንገት ከተማ የምሰራበት ቤት ሳልነግራቸው ስለመጣሁ ነው ተከትሎኝ የምጠው እንጂ ምንም ያውቀው ነገር የለም። አዴ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አዴ ትልቅ ልጅነት፣ በራሷ መወሰን፣ በራሷ ማገናዘብ የምችል ልጅነት። ይኸውልዎት አዴን እንደዚህ የማድረግ መብት የሉትም። እሺ ዴቭቶ አልቶም አዴ ቆይ ምን ማለት ነው? ልጅን ካላገባ ብሎ እንደዚህ ማስቀየት? ይኸውልህ፣ ታዲያ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከላይ ብዙ ሰዎች እየመጡ ነው ያሉት፣ ከሕግ አያመልጡ ቆይ ቆይ ቆይ የትኛው ጠበቃ ነህ አንተ? እኔን ስለ ልጅ የምታስፈራራኝ ነው ወይስ ሌላ የጀመራችሁት ነገር አለ? አባዬ ምንም ነገር የለም፣ እንደ ወንድሜ ነው። ወንድም አባሽ ፋንች ባለጌ! በቃ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔ አከራይን የምታሳይ ጫኔ ና፣ ይህን ልቡ ያበጠበትን ልቡን አስተንፍስልኝ። አግ ባ በምትወደው አባት ለምን ን እሱ ምንም ያውቀው ነገር የለም። ስሚ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነፃ ትወጣላችሁ። አለዛ ውርድ ከራሴ አቤት፣ ጋሽ ቤዛ። በቃ ተረጋጊ፣ እንዴ ትልቅ ነገር እኮ አይደለም። የተባሉ ሌሊ፣ አንቺም እሷ ላይ ጠንከራ ትበይባት። እሷ ባርኪ እስኪመጣ ደ እንደዚህ የሚቆየ እስከዛ፣ ታጋሽ በቃ፣ አይነት ስሜት ላይኖር ይችላል። ነገር ግን እሷ ከአይኗ ላይ ብዙ ነገር ተረድቻለሁ። እንደ ምን አለች ሌሊ? ትለኛለ፣ ቤዛ ታፈቅራለች። ነገር ምን ሊባል ነው ባክሽ? ዳፋ ሊዱብናሲ ተረጋጊ። ዴቭ ይኸውልሽ፣ ከአዴ ጋር ነው ያለው። አባዬ ዴቭንም የሚያዘው? አዎ ዴቭንም ይዘውታል። እናንተ የተረገማችሁ ወንድሜን ጥላችሁ ትመጣችሁ። እስቲ ተረጋጊ ሊዱ። ወደ ነው የምትሄጁ በዚህ ሰዓት? ተወኝ እኔ በቃ ዴቭ ጋር መሄድ ነው የምፈልገው። ይኸውልሽ፣ እኔ እተውሻለሁ ግን የጅብራት መሆን ካልፈለግሽ አርፈሽ ተቀመሽ። እወድሻለሁ፣ አፈቅርሻለሁ የምልሽ ላፊ አይደለም። ዴቭ በጣም ይቅርታ፣ በእኔ ምክንያት ብዙ ዋጋ ከፍለሃል።

ይህ እንግዲህ ያው አደይን ካለችበት ችግር ለማውጣትና እንዲሁም ደግሞ ወደ መጣበት ለመውሰድ እንግዲህ ሁላቸውም ተሰባስበው መጥተው ነበር። ግን አሁን ላይ ደግሞ ዲቭን እዘውት እንዲሁም እንደ አደይ አስረውት ይገኛሉ። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማችሁ ይብዛሉ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫም ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። አደይ ተከታታዩ ድራማ እንግዲህ በክፍል አሁለት እንግዲህ ከች ብለዋል። አሁን ላይ እንግዲህ ዴብም ከአደይ ጋር ታስሮ እየተሰቃየ ይገኛል። በስተ መጨረሻም እንግዲህ አደይን ወስደው እንዲሁም ደግሞ ዲብን እንደተዉትና ስንመጣ እንጨርሳለን፣ አንተ ጠብቀን በማለት እንግዲህ አደይን እንዲሁም ሊድራት ወደፈለገው ግለሰብ እንግዲህ አባቷ እየወሰዳት ይገኛል። ሌላው እንግዲህ የአደይ ጓደኛ ወይንም ደግሞ የእህቷ ጓደኛ አግብታ ያለችው እጅግ በጣም እየተሰቃየች ትገኛለች። አሁን ላይ እነ ዲብና እንዲሁም ደግሞ እነሹ የሚያደርጉት ግራ ገብቷቸዋል። ምክንያቱም አባቷን እጅግ በጣም ስለሚፈራ እንግዲህ ያው ዴብ እንደተያዘ አውቀዋል። ወደዛ እንደ ወደ አደይ ጋም እንደሄደም አውቀዋል። ግን ደግሞ ቀጥታ አልሄዱም፣ ምክንያቱም ያደይን አባት ስላዩ ፈርተው ማለት ነው። ስለዚህ እነበቀልና እነ ንጉስ ከ አደይ እናት ጋር ይገኛሉ ሁላቸውም። ስለዚህ ስለ ዲብ መታሰር ወይንም ደግሞ ዲብ ከአደይ ጋር መሆኑን ሊዲያ ስትሰማ እጅግ በጣም ደንግጣለች። ምክንያቱም እኔ ከወንድሜ ጋር መሄድ ፈልጋለው ውሰደኝ በማለት እንደውም ስትናገር ነበር። በቀለ ግን አርፈሽ ተቀመጪ፣ እዚያ መሄዱ ላንቺ ጥሩ አይደለም፣ የራት ጅብ ነው የምትሆኙ፣ አርፈሽ ተቀመጪ በማለት እንግዲህ ሲቆጣትም አይተናል። ዴብም እንግዲህ እና አደይም ሲያወሩ ነበር ምክንያቱም ባየው ነገር እና አደይ እንደዚያ ታስራ ተሰቃይታ ሲያይ እጅግ በጣም ነበረ እያዘነው፣ ዴብ ምክንያቱም ከዚህ ሁሉ ነገር እኔ ስላላዳንኩሽ፣ መጀመሪያም ስላልተረደውሽ በጣም ይቅርታ አድርጊልኝ አደይ በማለት እንግዲህ ሲናገር ነበረ። እንዲሁም ደግሞ ለምንድነው ይሄን ያክል ለኔ ይሄን ያክል ዋጋ የምከፍሉልኝ? እንዴት ተሰብስባችሁ እኔ ልትፈልጉ የመጣችሁት በምን አንጻር ነው በማለት የምንጠይቀው ነበር። እኔ በጣም እወድሻለሁ አፈቅርሻለሁ። ይህ ማለት ለአንቺ ምንም ማለት አይደለም። በቃ ለአንቺ መሆን ያለብኝ ድረስ እሆናለሁ። በፍጹም ከዚህ ነገር ውስጥም አወጣሻለሁ። ያልፈለግሽው ህይወት ውስጥም እንድትኖሪ አልፈልገም። በማለት እንግዲህ አደይንም ያናግራታል። የአደይ አባትም ሰርቶ ነበር። እንዲሁም ዴብን አይቶት ነበር። እንደዚህ አንተ ደግሞ የት ነህ? ማን ነህ? የከንፈር ወዳጇ ነህ? ለካ ይሄንን አጭተሽ ነው እምቢ ያልሽኝ። እኔ የምነግርሽን የአባትሽን ምክር የማሰሚ ለካ ይሄን ጉብል ይዘሽ ነው ወይ? በማለት እንግዲህ እጅግ በጣም እንግዲህ ከዴብ ጋር ሲነጋገሩ ነበረ። ዴብም ይህ በህግ ያስቀጣሃል። ሰውን ያለ ፍላጎቱ እንዴት እንደዚህ አሰቃይታችሁ ትድራላችሁ? ስለዚህ ከጀርባዬ በጣም ብዙ ሰዎች አሉ። ስለዚህ በህግ ቦታ እይዝህ አለሁኝ እንደዚህማ ዝም አልልህም በማለት እንግዲህ ያው ዴቭም የአደይን አባት ሲናገር ነበር የአደይ አባትም እንግዲህ አርፈ ተቀመጥ እንዴት እንደዚያ አይነት ንግግር ትናገረኛለህ ልጅ እኮ ነች በልጅ ላይ አንተ አዛዥ ልትሆነው ወይ በማለት የትኛውስ ህግ ነው እኔን መቶ የሚይዘኝ አንተ የትኛው ዳኛ ብትሆን ነው በማለት እንግዲህ ሲናገሩት ነበረ አደይም የ- የዴብንና እና እንዲሁም የአባቷ ንግግር ሰምታ እጅግ በጣም እንፈርታለች ማለት ነው። ምክንያትም አባቷ የሆነ ነገር እንዳያደርገው ዴብን ማለት ነው። አባቷ እጅግ በጣም ክፉና መጥፎ ሰው እንደሆነ ስለምታቅ የሆነ ነገር እንዳያደርገው በማለት ፈርታለች ማለት ነው። ስለዚህ እንዴት አይነት ክፉ አባት ነህ እያለ ድብም ሲናገረው ነበረ። ይህ ልቡ ያበጠውን ሰው እባክን፣ የሆነ መላ በሉኝ ኑ በማለት እንግዲህ አስጠርቶ ሲያስደበድበው ነበር። እንዲሁም ደግሞ አደይንም ለፈለጋ ሰው ወስዷታል ያደ እንግዲህ የባርኮቴ እናትም እየተጨነቀች ትገኛለች። እና አደይ እነዲፍ ምላይ ሊሆኑ ይችላሉ፣ ስልካቸውም አይሰራም፣ በጣም ተጨነኩኝ፣ በማለት እንግዲህ እያሰበች ትገኛለች። ሌላው እንግዲህ ስለ ቤዛ እና ስለ ለምለም ነው። ቤዛ እንግዲህ ከነ ለምለም ቤት የገባችው ወይንም ደግሞ ወደዚያ ቤት የመጣቸው የኤላን ነገሮች ኤላ ቤተሰቦቹ ሀብታም ስለሆኑ የኤላን ነገሮች ለመውረስ እንደሆነ ሁሉም የታወቀ ነገር ነው። ምክንያቱም አንደኛም ኤላንም ትፈልገዋል ትሰጠዋለሽ በፍቅር በኩል ቢቀርባት እና ቢወዳት እጅግ በጣም ትፈልጋለች። ግን ደግሞ ያ ነገር አልተሳካላትም። አሁን ላይ የሱ የሆነ ነገር ንብረትን መውሰድ ትፈልጋለች። ያንን ለማሳካት ነው ከነ ለምለም ጋር የተቀመጠችው። ለምለም ሁሉን ነገር አቃባታለች። ግን ደግሞ ኤላ በሌላ መልኩ ስለሚረዳት ምንም ሊሰማት አልቻለም። ስለ ቤዛ ማለት ነው። እና አሁን ላይ እጅግ በጣም እንግዲህ አደይ ከገጠርም እንዲሁም ከከተማም ድብልግልቅ ብሎ በጣም አስተማሪ የሆነ ደራማ ነው። በስተመጨረሻም እንግዲህ አደይን ወስደዋታል። ዲብንም እንግዲህ እነ ንጉስ መጥተው ከታሰረበት አውጥተው አሁን ላይ ከአደይ መድረስ አለብን መሄድ አለብን አባቷ ለሰውየው ሳይሰጣት መድረስ አለብን፣ እንሮጥ በማለት እንግዲህ ሲሯሯጡ ነበረ። በስተመጨረሻም በእርግጠኝነት እንግዲህ በክፍል ስልሳ ስልሳ ሶስት ላይ ማለት ነው አደይ ካለችበት ነገር ውስጥ እንደሚያወጧት እንዲሁም ደግሞ የብርሃኔ ጓደኛ የሆነችው እጅግ በጣም እየተሰቃየች ያለችው ማለት ነው እንግዲህ ያለ ፍላጎቷ፣ ያለ እድሜዋ፣ በስንት እድሜ የሚበልጣ ሰው አግብቶ በዚያ ላይ ደግሞ የሚፈልገውን ነገር ገለዋን እየተጫወተ እንዲሁም ደግሞ ሲወጣ የትም እንዳትሄድ አስሯት የሚሄደው ማለት ነው። እሷንም ካለችበት ሁኔታ ያወጧታል፣ ከዚያ ስቃይ ያድኗታል ብዬ አስባለሁ። በእርግጠኝነት አደይን ብቻ ይዘው እሷ እንደዚያ የተሰቃየች ትተዋት አይሄዱም። የሚል ሀሳብ ላያለኝ ያለኝ ምክንያቱም ስለ እሷ መሰቃየትና እንደዚያ መሆን አደይም ስለምታቅ ማለት ነው። ስለዚህ አደይ ብቻ አይደለም የዚያጣ እንዳይደርሳት መታገል ያለባቸው፣ ያችን ልጅም አብረው ማውጣት እንዳለባቸው ነው የሚሰማኝ ማለት ነው። እና ውድ የቻናሌ አደይ ቤተሰቦች የዛሬ ቪዲዮን ይህንን ይመስላል። በያላቸው በሰላማቸው የብዛለኝ መልካም ጊዜ እመኝላቸዋለሁ። በክፍል ስልሳ ሶስት ሁላችንም በጉጉት እንጠብቃለን። መልካም ጊዜ